እየሰማኝ ነው ወይ? ይሁን እየሰማኝ ነው አይደል? ወንድሜ ሞቷል እያልኩ ነው ያለሁት። አንተ ግን ይሄን ነገር ታቃለ ይሄን ጉዳይ ቢሆን ለኔ የሚከብደኝ ለኔ ነው ወንድሜ ምን ያጣሁት እኮ ማጣትም ቢሆን አቶ ዳንኤል ሲ ሰላም፣ ጤና ይስጥልኝ ውድ ወንድሞቼ፣ አድማጮቼ እንዴት ናችሁ? ዛሬ ባዲስ ቪዲዮ መጥቻለሁ። የመጣሁትም በቴዲ በቴዲ ወንድማችን ባቀረበው ሁለቱ ተከታታይ ቪዲዮዎች ያለኝን አስተያየት ለመስጠት ነው በመጀመሪያ ለአቶ ዳንኤል በህይወት በመገኘታቸው እጅግ እጅግ በጣም ደስተኛ ነኝ እስኪ ለማንኛውም እስ ቀን ጭብ ያለችው ቪዲዮ አይተን ተመልሰን እንምጣና እንወያይዘን ብለን አስገባ ነው እኛን እንዲገደልም ያደርግ ነው እኛን እማውቀው ነገር የለም በሰዓቱ እዚህ ጋ ነበር ላመጣ ይሞከር ነው እዚህ ጋ ነው ያመጣ ነው ከዛ በኋላ ግን እማውቀው ነገር የለም አጎቴ ነው ሙሉ ሴራውን ነገር እየተከታተለ እያደረገ የነበረው ነገር አጎቴ ነው፣ ሰማችሁ። እዚ ጋ ትላንትናም ራሱ ምልክት ሰጥቶ ነበረ፣ ቀብሩን ላሳያችሁ ብሎ ከሄደ በኋላ ምንድን ነው እዚጋ እንደሰማችሁት መጨረሻ ላይ ዱላው ሲበዛበት ምንድን ነው ያለ መጀመሪያ ቀብሩን ሊያሳየ ነው። እዚ ጋ ነው አፈር ነው ምናምን አለ እንደሰማችሁት። ከዚህ በኋላ ግን በሰዓቱ እዚ ነበር ልናመጣው ሞክረን ነበረ። ከዛ በኋላ ግን የሆነውን ነገር አላቅም። አጎቴ ነው ሁሉን ነገር ያቀናበረው የሰራው ነው ያለው። ያ ማለት ምንድን ነው ያ ቃል እሱ ያ ቃል መጀመሪያውኑም ያው ወዴት እንደሰወረው አጎትየው ያ ቃል ልጁ እያወቀ ወንድምየው እያወቀ ነበር። ለምን እዚህ ሲያፋጥጡት፣ በቃ ከዚህ በኋላ እኔ መናገር አልችልም ያለውን ነገር ልንገራችሁ። እዚህ ነበር ልናመጣ የነበረው ና ያለን እንጂ እዚህ ነው የቀበር ነው መጨችን፣ ደግማችሁ ስማት፣ እዚህ ነው የቀበር ነው። በሙሉ በሙሉ አልተናገርም፣ እና ያቅ ነበረ በህይወት የመኖሩንም ራሱ ያቅ ነበረ። እዚህ ሰውዬው ማለት ወንድም ነገሮች ላይ በጣም ግትር የማለት ነገር አለበት። እና ከዛ ከዛ እንግል ነው እኛ ወደዚህ እንትኑ ሲንገባ፣ እዚህ አቶ ዳንኤልንም ሆንብላችሁ የድርጅቱ አባል ወይም ጠበቃ ሆኖ እንዲገባ ያደረጋችሁት እናንተ ናት። ሆንብለን ያስገባ ነው እኛን፣ እንዲገደልም ያረግ ነው እኛን የሰማነው ቪዲዮ በጣም ይገርማል። እንግዲህ የአቶ ዳንኤል ወንድም ምና አጎት እንደዚህ በዚህ ደረጃ የገንዘብ ጥማት የወንድማቸውን እስከ መሞት ድረስ ድፍር ብሎ በሙሉ ኮንፊደንስ በቃ በተረጋጋ ሁኔታ ያደረገውን ሲናገር በጣም ገርሞኛል ከሚገባው በላይ። ግን አንድ ደስ የሚል ጥያቄ ቴዲ ጠይቆታል። አንተ ጤነኛ ነህ እንዴ ነው ያለው። እውነት እኔም እንደዛ ነው ያሰብኩት። የጤነኛ አስተሳሰብ አይደለም፣ አነጋገሩ የጤነኛ አይደለም። የሆነ ችግር ያለበት ነው የሚመስለው። በጣም ነው የሚገርመው። እንደዚህ እነዚህ ወንጀለኞች የዚህን ያክል ነው። ድሮ አንድ ወንጀል ሲሰራ በሚያደርገው ሪያክሽን ሰው ይያዛል ወይ ይሆን የሚያሳየው የዚህ ልጅ ኮንፊደንስ በጣም በልብ ሙሉነት ነበር የሚናገረው ንግግሩ በቃ ምን በቃ ጀብድ የሰራ ትልቅ ነገር ያደረገ ለአገር ምናምን ለወገን የደገፈ እንደዛ ነበር አቀማመጡ፣ አነጋገሩ እና በጣም ይገርማል። ይህ የጤነኝነት አስተሳሰብ እንዳልሆነ ነው ጤነኛ አእምሮ ያለው ሰው የሚያደርገውን አይመስልምና በጣም ያሳዝናል። ዝሮ ዝሮ ግን እቺ ነፍስ ጥፊ ያላላት ነፍስ አልጠፋችም ና ይኸው በዛሬው እለት ደግሞ መልካሙን ሰምተናል። ያው ሲናገሩ ሰምተላን አይተናቸዋል። እስኪ ለማንኛውም እስኪ የእሳቸውን ሁኔታ ደግሞ አይተን እንመለስ። እኔ አሁን ማለት በጣም ግራ እየተጋባው ነው ያለሁት። አቶ ዳንኤል እንግዲህ ሞቷል ብለን አምነን ስንት ነገር እዛ ጋ ቦታው ተቆፍሮ እንዲታይልኝ ስፈልግ ነበረን አትለንም ላምነ አልቻልኩም። ብቻ ብዙ ብዙ ነገር ከናትናኤል ጋር ብዙ ነገሮች አወርተናል። ከዛ በኋላ ካሜራ ካጠፋው በኋላ ከእሱ ጋር በሚፈልገው ቋንቋ ብዙ ነገሮችን ስናወራ ነበር የነበረውና በዛን ሰዓት ላይም እየሰጠኝ የነበሩት በጣም ቅብዥርዥር ያሉ መልሶች ናቸው ያሉት፣ እና ልጁ ከአይምሮ ጋር አልመሰለኝም። እዛ ጋር ሲያወራቸው የነበሩት ነገሮች በጣም ያጠራጥሩ ብዙ ነገሮች ነበሩ። ግን እኔ ምንም አይነት ምንም አይነት ተስፋ አቶ ዳንኤል በህይወት ይኖራል የሚል አልነበረኝም። ምክንያቱም አቶ ዳንኤል

ሌላ ሴንትን ብለን አብረን እንትን እኔን አግተውኝ ሁ ከባድ ደብደባ ጭንቅላ ላይ ደርሶብኛል፣ እና ብዙ የማስታውሳቸው ነገሮችም አሉ በመሀል ላይ እና የማስታውሰውን ነው ነገር በዚያን ሰዓት በጣም የደበደቡ እሷን አምጣ ነው የሚሉኝ። እሷ ግን በራሷ መንገድ ግፍና በደል እንዳደረሰብኝ በሚስት የተካርኩ አጎቴ፣ ወንድሜ እነሱ ነሱ ተክጃለሁ በምናምን አለ አቶ ዳንኤል ማለት ይሄ ሁሉ ነገር እየነገርኩ ብዙ ቪዲዮዎችን እንዳየ ወንድሜ ብዙ ቪዲዮዎችን እንዳሳየ እየነገረኝ ነበር አይደል እኔ አታስጨነቀ በቃ ማስታወስ የምችለውን አስታወሻ ነገር ነገርኩ። እና አሁን እንደውም ብችል ኤልሳ አሁን የት እንዳለችም እነሱ የሚያግቷት የራሷን ሰው ተሰውር ማቆም ታሪክ ስለሌለ ተቻልክ ኤልሳን ብትረዳት እና ኤልሳን ብታግዛ ደስ ይለኛል። እንግዲህ እንደሰማችሁት አቶ ዳንኤል የፈረደባቸው እውነተኛ በመሆናቸው ወንድማቸው እንደተናገረው እንደ ተናገረው ሁሉን እውነት እውነት በመናገራቸው የሁሉ ግፍና መከራ የደረሰባቸው ናቸው። በጣም ያሳዝናል። በእውነት ነው የምላቸው ቴዲን አላምንህም። ብዙን ነገር እንደፈሩት ፈሩት ያስታውቃል። አላምንህም ቢሉም ደግሞ አይፈረድባቸውም። ወንድምን ያክል ነገር ሚስትን ያክል ነገር አጎት እንግዲህ አባት ማለት ነው ያክል ነገር ተክደው እንደዚህ ድብደባ ተደርሶባቸው ራሳቸውን እስከ መሳት ድረስ እስኪያደርስ ግፍና መከራ የደረሰባቸው ሁሉን ነገር ድፍር ብሎ ለመናገር ላለመናገር ቢያስቡና ቴዲን ባያምኑት አይደንቀኝም። ለምን? ካሳለፉት የሕይወት ታሪክና ካመኑት ከመከዳት ስለበዛባቸው አሁን ቴዲን ሙሉ በሙሉ ይሄ ነው ይሄ ነው ብለው ባይናገሩት ምንም ሊፈረድ ስለዚህ በነገራችን ላይ እነዚህ የገዳም ወንድሞች እነዚህ እዛ አገልጋዮች በጣም በጣም የሚገሙ ንጹሕ ሰዎች ናቸው። እውነት ለፈጣሪ የቆሙ እኔን እንደዚህ ከመሬት አንስተው ተንከባክበው እስከ ዛሬም ድረስ አቁመው ማስኬዳቸው የሚመሰገኑ ናቸው። ያው ሌላው በገንዘብ አሳልፎ ሲሸጥ ደግሞ፣ እነዚህ ደግሞ ለነፍሳቸው ብለው እንደዚህ የሚረዱ ደግሞ አሉ ኢትዮጵያውያኖች፣ እና በጣም ደስ ይላል። መቼም በአንዱ ቢከፉ በአንዱ ደስ የሚያሰኝ ነገር ይኖራል ና ለእነዚህ ወንድሞቻችንም ክብርና ምስጋና ይገባቸዋል። አቶ ዳንኤልን እንደዚህ በህይወት እነሱ ባያን መስወት እንደተናገረው ካለው አንጻር ደሞ ፈሶ የሆን ነገር የሆን ነገር ያው ነፍሱንም ባትወጣ ለሌላም ከባድ በሽታ ላይ ይደርስ ነበር። ና እነዚህ ሰዎች መመስገን፣ መደገፍ ያሉባቸው ሰዎች ናቸው ብዬ አስባለሁኝ። ከዛ ውጭ ግን አቶ ዳንኤል በጣም በሚገርመ ሁኔታ አሁንም ቢሆን ለኤልሲ ድረስላት ምን እንደሆነች ስላላወቁ በነሱ ታግታ ስለሚሆን ለእሷ ድረስላት ይላሉ። አሁንም በዚህ ሁኔታም ሆነው የልባቸውን ንጹህነት የሚያሳየው አሁንም ለእሷ ነው የሚያስቡት። እና አቶ ዳንኤልን እንደውም በሙሉ ጤናቸው ተመልሶ ወደ ኑሮም ድሮ ማንነታቸው እንዲመለሱ ጸሎታችን ነው። በተረፈ ግን ለነዚህ ወንጀለኞች ምንድን ይሆን ፍርዳቸው? ይህን ሁሉ ይህን ሁሉ ላደረጉት ምንድን ነው ፍርዳቸው? በቃ ፍርዳቸው ምን ይሆን ብዬ በቃ በጉጉት ጠብቃለሁ። ምን አይነት ፍርድ ነው የሚፈረድባቸው? ወይስ የተወሰነ አመት ታስረው ተመልሶ የመጡና እንደገና ደግሞ በደና አዲስ ጉልበት የለመዱትን ምዝበራ፣ ግድያ ያደርጋሉ ወይስ ከባድ እርምጃ ይወሰድባቸው? በጣም አጠያቂ ነው። ሁሌ አንድ ወንጀለኛ ስያዝ በአይምሮ የሚመጣው ነገር እነዚህ ሰዎች አመት ሁለት አመት ተቆይተው መልሰው ተመልሰው ሲመጡ እንደገና በአዲስ ሀይል እንደገና ተደራሽተው ሌላ ወንጀል ይሰራሉ ወይስ ትምህርት ወስደው ደግሞ ንጹህ ይሆናሉ? የሁሌም ጥያቄ ነው፣ የአይምሮ ጥያቄ ነው። እናንተስ ምን ይመስላችኋል? በተረፈ ስላዳመጣችሁኝ አስተያየታችሁን ስለምሰጡኝ፣ ከልብ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ በሌላ አስተያየት እስክንገናኝ ድረስ ለዛሬ በዚህ እሰናበታችኋለሁ። ስላዳመጣችሁኝ በድጋሚ አመሰግናለሁ። ባይ